ያይቆብ የተከበራቸው አባቶች ካህናት፣ ዲያቆናት፣ በክርስቶስ ደም የከበራቸው ምእመናን፣ በቅድሚያ እግዚአብሔር አምላክ ሁሉን አሳልፎ በዚህ ለተባረከ ቀን ስላደረሰን ስላበቃን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም ቀሪውን ጊዜ በመባረግ አብሮን እንዲሆን ቅዱስ ፈቃዱ ይሆንልን። በዳዊት መዝሙር መዝሙር መቶ አስራ አምስት ውስጥ ምን የሚል ቃል አለ? ምንተ አአስዮ ለእግዚአብሔር በእንተክሎዝ ገ ረሊት እግዚአብሔር ስላደረገልኝ ነገር ምን እፈትረዋለሁ፣ ምን እመልስለታለሁ ነው የሚለው። ከደንቆ ነው እንደተባለው። እንግዲህ በጣም ለሞት የሚያበቁ ብዙ የጤና ችግሮች በሽታዎች ያን ሁሉ ለበጎ ነው ለካ። እኔ ወቸስ ቃሉን አነባለሁ እናነባለን። ግን በህይወታችን ሲመጣ እንረሳዋለን። እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ ነው ይላል ሮሜ ስምንት ላይ። ግን ያን ጊዜ ችግሯ ጊዜ ነው እንረሳለን። ነገር ሁሉ እንግዲህ ለበጎ ነው ለካ። ያ ተግሳጽ ነው፣ ቁንጥጫ ነው፣ ስጋ እንዳይጠግብ ነው፣ አቅሙን እንዲያውቅ ነው። ሌላው በእውነት እኔ የምፈልገው በውስጤ እግዚአብሔር እየሰጠኝ እግዚአብሔር መንፈስ ቅዱስ የሰጠኝን ያለችኝን ተዘዋውሬ ለወገኖች ማበርከት ነው። ከልጅነት ጀምሮ አዲስ አበባ እንደዚሁ አባቶች እንዳሉት ተምረን ስንጨርስ እንግዲያ የምስራቅ አዲስ አበባ ሊቀ ካህናት ትልቅ ነገር ነው፣ ግንያ ምንም አይታይም። እኔ የሚታየ አንደኛ ቤተክርስቲያኗ በዚህ ዘመን ብዙ የሚነሱባት ጥያቄዎች አሉባት፣ እና እነዚያን ጥያቄዎች ጠይቄ ተምሬ ለመገንዘብ በመሞከር እኔ ያገኘሁትን ደግሞ ለወገዶች ለማካፈል ጉጉት ነበረኝ እና አገር ቤትም ተዘዋውሬ ምጋቡን እንደማደርገው ተዘዋውሬ ወገኖችን ቤተክርስቲያኔን ማገልገል ነበረ። ለተወሰነ ጊዜ ሰርተልኝ በኋላ ክሽፈብኝ እና ግራው ገባኝ። በጣም ከባድ ነበር። ያን ጊዜ ጨለመ ሁሉም ነገር እና እንዴት ነው የማደርገው ስል እግዚአብሔር አምላክ ነው ወዳጆች፣ አሉት በወዳጆቹ አድሮ አይዞራለኝ ወዳጆቹ እዚህ ጓደኞቻቸው አሏችሁ። አቶ ዘውር ሰገድ በለጠና ባለቤታቸው ወይዘሮ ትበረ ይባላሉ። በእውነት ሚገርሙ ሰዎች ናቸው እና ከቤታቸው ማረፍ ያሰብ አይዞ እግዚአብሔር የፈቀደውን ይሠራል እና አሁን እ አገልግሎት የተቋረጠ እንዳይመስለኝ አይዞህ ብያለሁ። ለካ በእነሱ አገረው እግዚአብሔር ነበረ ራሱ የሚያዝናብኝ እና በዚህ ጊዜ የሚገርም ነው። ወደ ወደ አሜሪካን ሀገር አገልግሎት እንዳለ ሰማሁ። በነሱ እኔ አሜሪካን ሀገር የወንጌል አገልግሎት አለ ብዬ አስቤ ማን አውቀው። እንዲያውም ወደ ውጭ ድል የምመኘው ግሪክ ሀገር ነው። ወንጌሉ መጀመሪያ የተጻፈው በግሪክኛ ነው ስለሚባል አባቶቻችንም ተምረው የመጡት እዚያ ስለሆነ እና ያን ነው የምመኘው የነበረው፣ እንጂ አሜሪካን በህልሜ ማስቤ አላውቅም። እንዲሁም አሜሪካን እንደ እኔ እንደ እኔ ዝም ብዬ ሳስበው ባቢሎን ነገር ነበር የሚመስለው። እንደዚህ እንዲያ ወንጌል የሚሰበክበት እግዚአብሔር የሚከበርበት በብሩ ላይ በእግዚአብሔር እናምናለን የሚባለበት እንዲያውም በኮሚኒስቱ አለም በቻይና በራሻ እግዚአብሔር የለም በሚባለበት ዶላሩ የንግዝ ያህራለ ሆነ የሚተሰገርበት እኔ አይመስለኝም ነበር እና ለካ እነዚህ ሰዎች በጣም ይገርም ነገር በቤታቸው አድራሻ የቀበሌ መታወቂያ አወጡልኝ። ፓስፖርትም እንደዚሁ አወጡልኝ። ይአገልስቤ ምናምን የሚባለው ሁሉ ጨረሱ። ከዚያ በጣም ሚገርም ነገር ነው። በኢየሩሳሌም ስንመረቅ ትምህርት ቤት ለኢየሩሳሌም ለግሪክ ትኬት እንዳሁኑ ሽልማት አግኝቼ ነበርና ወደ ኢየሩሳሌም ለመሄድ የኢየሩሳሌም ድርጅት አንድ ብቻ ነበር፣ እንዳሁኑ እንደ ልብ አልነበረም። የሦስት ዓመት የአባልነት ታሪክ ያለው ነው መሄድ የሚችለው እና የሦስት ዓመት አባል እንዲሆን ወደ ኋላ ተከፍሎ ነው ኢየሩሳሌም ሊሄድ የነበረው እና በዚህ አድርጌ ወደዚህ ልመጣ ሀሳቡ እና አቶ ልብሰ ሰግድ እና ወደ ቤት የሚሄድ ብለውኝ በጊዜው ከቢሯቸው አረፍኩ። ስልክ ደወሉ። ወደዚህ ሀገር ወደዚህ ሀገር ሲደውሉ ለካ የሚነጋገሩት ከወይዘሮ ሰገነት ጋር ነው። እና እኔ ማን እንደሆነም አላውቅም ነበር። ወይዘሮ ሰገነት የሚናገሩትን አልሰማም፣ ግን መንፈሱ ይገባኛል። ለካ ቦታው ብዙ ፈተና ተፈራርቆበታል። ስለ ማንነቴ አጥብቀው ጠይቀዋል። አንቺ እሱ እኔ አይተሽው ሲመጣ ትረጅዋለሽ ይላል። እሱ በኋላ ታየዋለሽ ይላል እና እግዚአብሔር ፈቃዱ ሆኖ በእነዚያ ሰዎች አድሮ ሁሉም ነገር ጨርሰው ሰው መጣ። በዚህ ስመጣ የሚገርም ነገር እኔ አስብ የነበረው በአሜሪካን ሀገር ያሉ ምዕመናንም እንደው ጭምጭምታውን ሰማ ጣራው መስታወት፣ ግድግዳው መስታወት፣ ወለሉ መስታወት፣ አካባቢ መስታወት እንዲሁ አራት አምስት ሰዎች ደግሞ አንድ ላይ ቆመው የሚጸልዩ ዱድ ነበር ይመስለኛል። አሁን ስመጣ ፈረስ ያስጋሉ ቤተክርስቲያን ገረመኝ። ስመጣ አባቴን አገኘው መምህር ገብረስላሴን እግዚአብሔር እዚያ የተመሰገነ ይሁን። በኋላም ደግሞ

መምርተ ክርስት የመጣበት ዘመን አስገራሚ ነው። እኔ ታምሜ ከሞተርኬ ትንሽ እያገገምኩ ነው። አባ ላይ የሆነ ትርፍ አንጀት ነው ተብሎ ሰርጀሪ አድርገው ትርፍ አንጀት ይዟቸው እሳቸው ደግሞ ደረጃው ይወጣሉ፣ ይወርዳሉ፣ ይሰግዳሉ። ምንድን የሚወጋኝ እያሉ በቃ መጥፎ ነው። ቶሎ መሄድ ነው እንጂ እሷ ከፈረዳች መጥፎ ነው እና እንደዚህ አድርጎ ሲያስቸግሯት፣ እሷ አልቻለችም። ፈንትታ ጉድ ሆነን ነበር። እና ሰርጀሪ ያደርገው እሳቸው ተኝተዋል። አባትዬ እንደተባለው እየመጡ ይረዱን ነበር። አባትዬ ደግሞ ታሞ ሁላችንም ተኛ። እንዲያውም አንዷ ቀልደኛ ልትጠይቀን ወጣችን። ለዚያ ቅድስት ማርያም እንዲሁ እች ማርያም አይ ስለ በረከት ይሆናል እንጂ መቼም በጥፋት ይሆን ኖሮ ምድር ባለዋ በከረች። እና ወንድማችን ተገዝ መጣ። እግዚአብሔር የተመሰገነ ይሁን። ሸራ ምላክ ነው ስላደረገልኝ ምልቀ ብለዋለሁ ያልኳችሁ። አሁን በዚህ ቦታ መታሰር ብቻ ሳይሆን አገልጋዮችን ፈጠረ፣ ሁሉም ተስተካከለ። ከዚያ በኋላ አስበው የነበረው ነገር ተጀመረ እና አሁን አደጋግሞ ስትሉት ነው የቆያችው በእውነቱ በዓለም ዙሪያ በዓለም ዙሪያ ወገኖች በተበተኑበት ሁሉ ሲሄድ በዚያ እንኳን አንዳንድ ችግሮች ሲገጥሙኝ፣ ባይ ላይ ሲረብሹ ምን ሲሉ በደስታ ነበር የምቀበሉ እና እግዚአብሔር ያን ሁሉ አሳልፎ ደግሞ አሁን ለበለጠ ሸክም በእርግጥ ሸክም ነው ወይ ቀላል አይደለም እንደተባለው ይሄ ትዝ ይላችሁ ከአውስትራሊያ ስመለስ መስቀል ነበር የሸለማችሁ እናንተ መስቀል እንደሸለማችሁ አሁን ደግሞ ሲኖዶስ ቅዱስባካያድ ደግሞ ራሴ ላይ የምታዩት ነው ይሄ ቀላል አይደለም ይሄ መስቀል ነው ታላቅ ሸክም ነው ሸክሙ ገና ነው እና እናንተን የሰጠኝ እግዚአብሔር ስሙ የተመሰገነ ይሁን ለማለት እናንተን የነበረው የሚገርመኝ ከካህናቱ፣ ከኮሚቴው፣ ከመዘምራኑ፣ ከምዕመናኑ አንድ እንኳን የሚቃወሙ የለም። እንዲያውም በሚሄድበት ልጆቼ እየጠየቁ አፍሪካን ሲሄድ

በየቤተክርስቲያኑ በመድረክ የምናገረው ስለዚህ ቤተክርስቲያን ነው። ይህው ከእናንተ ጋር ወር ሁለት ወር፣ አመት ሁለት አመት፣ ሳምንት ሁለት ሳምንት ከዚያ በላይ የምቀመጠው እኮ ቤተክርስቲያን የልካኝ ነው። እናንተንም እንደዚያ ደግሞ ተጠናክራችሁ ለማድረግ ያውቃችሁ እያልኩ ስመርቃቸው የነበሩ ምሳሌ የሚሆናቸው ስነግራቸው የነበሩ ዛሬ አምስት፣ ስድስት፣ ሰባት፣ ስምንት ካህናት አግኝተዋል። ግን አንድ ቤተ ክርስቲያን ምሳሌ ተከተለ። በጣም ነው የሚያስገርመው። አሁን ለምሳሌ አዲስ አበባ በአንድ ቤተ ክርስቲያን ሁለት መቶ ሦስት መቶ ከዚያ በላይ ካህናት አሉ። በገጠሯ ቤተ ክርስቲያን ደግሞ በትንሳኤ ዕለት እንኳን የማይቀደስባት አለች አሉ። እና እያንዳንዳችሁ ልክ እናንተ እንደምታደርጉት አይዞህ ከሞራል ጋር የሚቸግረን ነገር እንዳይኖር እየተባለ እያንዳንዳቸው ቤተክርስቲያኖች ለሌላቸው አስተዋጽኦ ቢያደርጉ ኖሮ እስካሁን ድረስ ለእኛ እንት ለአፍሪካ እንደርስ ነበር። እንኳን ለራሳቸው ዛሬ የራሳችን መንጋ መጠበቅ አቅጥሩ እየተዘረፈ ያለ እና በጣም ነው እግዚአብሔርን የማመሰግነው በእናንተ እናንተን የሰጠኝ ስሙ ለዘላለም የተመሰገነ ይሁን። አሁንም በዚች ቤተክርስቲያን እግዚአብሔር የበለጠ ይክበርባት ምሳሌነቷ ምንጊዜም ቢሆን በጨለማ ውስጥ በእውነት እንደሚበራ ባውዛ እንደሚበራ ታላቅ መብራት ያድርግልን። የዚችን ቤተክርስቲያን ምሳሌነት ሌሎችም እንዲከተሉ ያድርግልን። ከዚህም ጋር በእውነቱ በዝች ቤተክርስቲያን ብቻ ሳይሆን የሁለቱ ቤተክርስቲያኖች እንደ ሙሴ ጽላት የሙሴ ጽላቶች ሁለት ነበሩ እንደናቱት እንደሙሴ ጽላቶች ሁለቱ አንድ ሆነው ተአምር ነው እየተሰራ ያለው በሎሳንጀለስ እና በጸሎታቸው በምክራቸው በማንኛውም ነገር በእውነት የማይለዩን የነበሩ ነብሳቸውን ይማር መምህር መንግስቱ ወንድማቸው ደግሞ አባቴ ወደ ሰባይት ናቸው። በተለይ አባ በእውነት እንደምታያቸው አለ በተለይ አባ ወደ ሰባይት የሚሰጡት ሞራል ከሚለው ቃል ጋር በእውነቱ እና እግዚአብሔር የተመሰገነ ይሁን። እነ መላከ ሰላምን የመሰለ ሰጠን ደግሞ ጓደኛዬም ደግሞ ቴዎፍሎስ ብለው ተሾሙልን ለእግዚአብሔር እግዚአብሔር ስላደረገልኝ ነገር ምን እመልስለታለሁ? ምን እከፍለዋለሁ? ይሄ እኔ ብቻ ሳይሆን የእያንዳንዳችን የሁላችን ስላደረገልን ተበትነን ባዝነን እንዳንቀረ እየተከተለ እንዴት እንደሰበሰበን ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ እንዴት እንደከወነን ገመናችን እንዴት እንደሸፈነው፣ ስሙ ለዘላለም የተመሰገነ ይሁን።